ሳራ የራሷ ሱቅ ከፍታ በኦንላይን ሱቅ እየሰራች ነው። መዳምዮ ደግሞ ለምን ከኔ በለጠች፣ ለምን እኔ አስተዋውቄ የላት፣ ለምን ከኔ ኩል ተሰራ የነበረ አሁን ግን እሷ በልጣን ከሄደች ብላ እጅግ በጣም ተናዳ በየሚዲያው እያወራች የበለጠ የበለጠ አፈመሰቻት ማለት ነው። እንግዲህ ያው ቢሳን ከዚህ በፊት ብዙቶችን እንደምናቃት? ሳራ ይዛት በሚዲያ ትወጣለች፣ ብዙ ነገር አብሮ ይቀርጻሉ፣ በርዝዲዋ ሲያከብሩላት ብቻ ብዙ ነገር እናይ ነበር። አሁን ግን ሳራ ለግሏ ስትወጣ እንግዲህ ቢሳን እጅግ በጣም ተናደደች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት እናችሁ? ሰላም ናችሁ ወይ? ሁላችሁንም በእያላችሁበት ያለ ህዝነት ረዲታ ይላችሁ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ይድርግልን። ሁሉም በመልካም ነገር ሰበብ ምክንያት የምንሆን አላህ ይድርገን በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁ ነው ይቻኔ። እንግዲህ እቺ ሳራ በነገራችን ላይ እንኳን ደስ ያለሽ ብያለሁኝ። ያው ማንም ሰው የሰው ቤት የእድሜው የእድሜው ዘላለም የሰው ቤት ሰራተኛ የሰው ቤት አገልጋይ በ በቃ መሆን የለበትም። ለሁሉም አላህ እንደው ዕውቀቱንም ጥበቡንም ሁሉም ነገሩ ይስጠው። በተለይ በስደት ሆኖ እዚህ ጋር ለሚደክም ለቤተሰቡ ለራሱም ለማግኘት ብሎ የሚጥር በሙሉ ማለት ነው። እንግዲህ ያው መዳምሽ በእርግጥ እጅግ በጣም ደስ የምትል መዳም ናት ማለት ነው። ብዙ ጊዜ እንግዲህ ለራሷም ለመፈመስም ብላም ይሁን ምንም ይሆን እንግዲህ አንቺ ታውቂዋለሽ የእሷ ነገር ነገር ግን ያው ከልጁም አንድ ላይ ስጦታ ሲሰጡሽ ከራሷ እኩል ሜካፕ ስታረግሽ ብዙ ነገር ያው ሚዲያ ላይ አይተናል። ሁለትም እኮ ፈምሳችሁ እንደው የበለጠም ውብ ሆነች ወታች ነበረ የምትታዩ ማለት ነው ያ በማድረጓ እውነት ለመናገር እሷን ልትመሰገን ይገባል ማለት ነው። ያው ማስተዋወቋ ለመልካም ነው፣ አስተዋውቃ ያሻለች ማለት ነው። ግን እሷን ቤት እየሰራሽ አሁን በስነስርዓት የራስሽን ስራ የራስሽን ህይወት ይዘሽ ግን በመውጣትሽ ይህ ብዙ ይህ በሀበሻ ብቻ አይደለም። አረቦች እንደውም የበለጠ ነው በዚህ ነገር ላይ የሚቀኑት ማለት ነው። እንደውም ምን እንትን ነበር እኔ ራሴ በምቀርጸው በማነሳው በምሰውረው አይነት መንገድ ነው ነፍስ ጠሪቃ ትትሰወር እናው ያነሰወር ፊ ምናምን ነገር አለች ማለት ነው። እኔ ራሴ በምቀርጻት በምንሰወር የምነበረው አይነት መንገድ ነው የምትነሳው እና የሆነ ተናዳለች። የተናደደችው ምንድን ነው? የሆነ በቃ ስለበለጥ ሻት ነው ማለት ነው። እና አሁን እኔ አንድ ልፈለግኩት አንቺ ያው ሂጂ ወደፊት። እንደውም አንዱ አረብ ራሱ ሲል ነበረ፣ የበል አንቺ መልካም ሰጥተሽላታል፣ መልካም አርገሽላታል፣ መልካም ባረግሽላት ልክ ደግሞ አሁንም የሆነ የራሷ ስኬት ላይ ስትሄድ፣ የራሷ ነገር ላይ ሲኖራት የበለጥ ልትደሰች ይገባል እንጂ ልትናደጅ አይገባም። አሁን ጭራሽ ተናደሽ በምታወሪው እና በምትሰሪው ቪዲዮ እንዶም የበለጠ እንድትታወቅ ነው ያደረግሻት። አሁን ከዚህ በፊት አላቃፍ ነበር ሳራ ማን እንደሆነች። አሁን ግን አንቺ ወጥተሽ በየቦታው እንደዚህ ተናደሽ ስትናገር ማናት ብዬ ያው ቻናል ዋን ፈልግ ሄድኩኝ ምናምን ነገር ብሎ አለ ማለት ነው። እና እድሜ ዘላለም አንድ ሰው ከኔ ይኑር እኔ በታች ይሁን ማለት አግባብ አይደለም ብለው ብዙዎቹ የአገሯ ዜጎች ራሱ ተቃውመዋታል ማለት ነው እና ልል ምችለውን ያሁን ያው በመልካም በነበራችሁ ጊዜ በመልካም ነበራችሁ በጥሩ መልኩ፣ ከዛ ቤት ውጪ በመጥፎ መልኩ ውጪ ጥሩ ጊዜ አሳልፋችኋል ማለት ነው። አሁን አንድ እና አንድ አንቺ ወደ ስኬትሽ ወደ አሰብሹ ጉዞ መጓዝ ነው። የበለጠም ከዚህም የበለጠ ልትፈምሽ ትችያለሽ። አድገሽ በሄድሽ ቁጥር የሀበሻ ልብስ ብቻ ሳይሆን ያረብን የሚወዷቸው ልብሶች ምናምን ነገርን መሸጥ ስትጀምሪ የበለጠ ደግሞ ያው ብዙ ገበያም ታገኛለች፣ ከአረቦቹም በኩል ማለት ነው። አንዳንድ አረቦች የሚወዷቸው አይነት ልብሶች አሁን እናቃለን። እነሱ እነሱም እየጨመርሽ ማለት ነው። ነገር ግን በጭራሽ አሁንም እስካሁንም መጥፎ እየተናገርሽ አይደለም። በጭራሽ ግን ስለ እሷ መልካምነቷን እንጂ መጥፎነቷን እንዳትናገሪ ማለት ነው። ምክንያቱም አንዳንድ ሰው ልጅ አብረን በነበረን ጊዜ፣ አብረን ባሳለፈን ጊዜ ያ ሰው እንኳን መጥፎነቱ ሲያወራ፣ በተለይ መዳሞቻችን መጥፎነታችንን በሆነ ብዙ ጊዜ መልካም ነገር አድርገንላቸው የአንድ ቀን ስህተት ወይም ደግሞ አንድ ቀን ያጠፋነው ጥፋት እንድ እድሜ ዘላለም የሰራነው መልካም ነገር ይክዳሉ ማለት ነው። እኛ ጋር ደግሞ ሀበሻ ጋር ደግሞ ደስ የሚለው ነገር እነሱም ልንሰድብን በመጥፎ ልንናገር አንድ ቀን እንኳን ያደረጉልን መልካም ነገር ይይዘናል ማለት ነው። ይሄን እንጃ እኔ ብቻ ነኝ ወይስ ሌላም ሰው ይሆን አላውቅም። ብዙዎቻችን ይሄ ይመስለኛል እና እንግዲህ አንቺ ጉዞ ወደፊት የበለጠም ደግሞ እያፈመሰችሽ ነው ማለት ነው ያው እንግዲህ ለምን ከኔ ተለየች ነው፣ እኔም ከሆና ወይ ለምን እንደዚህ አልሰራችም ነው። በአጠቃላይ የእሷ እንትን። ያው ለአንቺ ግን እሷ መናገርዋ ለመልካም ነው፣ ለበጎ ነው ብለሽ ሳትናደጂ ስሪ እልሻለሁኝ። በርቺ እና ማንም በመዳም ቤት የምትሰሩ፣ አሁን አንዳንድ መዳሞች ነው አብረን ወጥተን ቪዲዮ እንስራ፣ ከእንደዚህ እናድርግ ምናምን ነገር ሲሏቸው ያው እምቢ አትበሏቸው። ለመልካም ነው ተዋውቃችሁ እንደዚህ የራሳችሁ ስራ መስራት ትችላላችሁ። በአሁኑ ሰዓት ያው በብዛት ስራ ያለው ኦንላይን ነው የሆነው ማለት ነው። እና ለመልካም ነው። ከዚህ በፊት ራሱ ነበረ ከአንዷ እንደዚህ በሚዲያ መዳናቸው አውጥታት ዩጋንዳ አገሯ ገብታ እስከ ስንት ደረጃ የደረሰች ማለት ነው። እና አንዳንዴ ጥሩ ነው። በእርግጥ ስንበልጣቸው አይወድም፣ ይሄ ያለ ነገር ነው። ግን ምንም አይደለም። ዋናው ጠንካራ ሆኖ አላማን ሳይስቱ መጓዝ ለዛ ሰው ከልብም በሚዲያም ይሁን በምንም መልካም መመኘት ነው እላለሁኝ። እና ሳራ በድጋሚ እንኳን ደስ አለሽ። እንግዲህ መልካም የስራ ጊዜ ይሁንልሽ። ወደፊት ያልሽ ጠንክረሽ በራስሽ ስሪ ማለት ነው። ያልሆነም ንግግር ያልሆነም ነገር ሳታወሪ ስራሽ ላይ አጠንክረሽ ስሪ እላለሁኝ። ሁላችሁንም በመድሀኒ ቤት ያላችሁ እንግዲህ የራሳችሁን ይዛችሁ የምትወጡ አላህ ያደርጋችሁ ያድርገን እላለሁኝ። ሰላማችሁ ይብዛልኝ። ሰላም ዓለይኩም ወረሐመቱላሂ ወበረካቱ።